እንዴት ካቶሊክ ሆንክ በዮሐንስ ፈሪ። ትርጉም አካሉ ጳውሎስ። ህዳር 1984 ዓ.ም ምዕራፍ 3 ክፍል አንድ። እንደገና የባዶነት ስሜት። በሌላ ጊዜ ደግሞ ወደ ሰባተኛ ቀን አድቬንቲስት ቤተክርስቲያን ሄድኩኝ። እዚህም ቄሱ ወንድሜ ሆይ ወደ ትክክለኛው ቤተክርስቲያን መጥተሃል ሲል ሰማው። ቀጥሎም በዚህ በሰው ልጅ የመጨረሻ ዘመን እግዚአብሔር የብዙዎችን ዓይን አንድ በአንድ እየገለጠ እውነተኛውን ቤተክርስቲያን እንዴት እንደሚያሳያቸው ማየት በጣም ይደንቃል። ከሰባተኛ ቀን አድቬንቲስት ቤተ ክርስቲያን በስተቀር በዚህ የእግዚአብሔር ትዕዛዛት የሚከተል ምንም ሌላ ቤተ ክርስቲያን የለም፣ ሃሌሉያ አለ። አሜን የሚለው መልስ ተከተለ። ቄሱ ቢያየኝ ደስ ባለው ነበር። እኔ ግን ትክክለኛ መሆን አለመሆኔን ለማረጋገጥ ስል ልሞላው እመኞ የነበረው ውስጣዊ ባዶነት ስሜት እንደገና ማገርሸት ስለጀመረ ወደዚህ በመምጣቴ ተጸጸጥኩ። ይህም የሆነው በሽታዬን በማስታመምበት ጊዜ እኖርበት ከነበረ ካፋ በሚባል ቦታ ነበር። ስለ ሁሉም ነገር ሌሎች ቤተክርስቲያኖች ምን አይነት አስተሳሰብ እንዳላቸው ለማወቅ እፈልግ ስለነበር አንድ ጓደኛዬ ወደ ቤተ ክርስቲያኑ እንዲሄድ ያደረገልኝን ግብዣ ተቀበልኩት። ሰባኪውም ስብከት ሊያደርግ ብድግ አለ። አሁንም ስብከቱ ሌሎች ቤተ ክርስቲያኖችን በመወንጀል የእነርሱ ትክክለኛነት ብቻ የሚገልጽ ነበር። ቀስ በቀስም ሰባኪው በሰንበት እለት ላይ እንዳተኮረና ዕለተ ሰንበትን አክብር የሚለው የእግዚአብሔር ትእዛዝ የምታከብረው ሰባተኛ ቀን አድቬንቲስት ቤተ ክርስቲያን ብቻ እንደሆነች በመናገር ይህን ትእዛዝ ችላ በማለታቸው ሌሎች ቤተ ክርስቲያናትን ሁሉ አወገዘ። ከስብከቱ በኋላ ውሳኔ ላይ ለመድረስ እንዲረዳኝ ተንበርክኬ በመጸለይ ጌታን ለመንኩት። ሁለቱም ቤተ ክርስቲያናት እያንዳንዳቸው ብቸኛዋ ቤተ ክርስቲያን ነን ይላሉ። ሁለቱም አንድ ላይ እንዴት ልክ መሆን ይችላሉ? እግዚአብሔር ወደ በጎቹ መንጋ ይላከው በግ ጠፍቶ እንዳይቀር ለማረጋገጥ ስለፈለጉ የቤተ ክርስቲያኗ መሪዎች ስለ ክርስትና ስማር ወይ በቤተ ክርስቲያን ተግባር ውስጥ ስሳተፍ ገና የመጀመሪያዊ መሆን አለመሆኑን ጠየቁኝ። እኔም መንፈሳዊ ታሪኬን ነገርኳቸው። እነርሱም ከእግዚአብሔር የራቁ ካቶሊኮችን ትቼ ወደ እነርሱ ቤተ ክርስቲያን እንድመጣ ያደረገኝ እግዚአብሔር ስለወደደኝ እንደሆነ በመግለጽና እርስ በርሳቸው በመስማማት መምጣቴን በአዎንታ ተቀበሉት። እንደነዚህ ሰዎች አባባል ርዕሰ ሊቃነ ጳጳስ የካቶሊክ ቤተ ክርስቲያን ባለቤት ነው። ይህ የጳጳስ ስልጣን ቤት ነው። ይህ የጳጳስ ስልጣን ጠባቂ ወታደሮች ፖሊሶች እንዲሁም ሁሉ ነገር አለው። ኢየሱስ ጠባቂ ወታደሮችም ሆነ የጳጳሱ አይነት ሥልጣን አልነበረውም። ኢየሱስ ሊያገለግል እንጂ እንዲያገለግሉት አልመጣም። እርግጥ ካቶሊኮች የሚያመልኩት ጳጳሱንና በበለጠ ክብርም የሚሰጡት ከእግዚአብሔር ይልቅ ለጳጳስ እንደሆነ አድርገው ደመደሙ። ትንቢቶቹና ትንቢታዊ አቀራረቦቹ ሁሉ ካቶሊካዊት ቤተ ክርስቲያንን ለመጻረብ ታልመው መጪውን ጊዜ ዳንኤል ይገልጸዋል በሚል አርዕስት በሮበርት ዊንላንድ ከተጻፈው መጽሐፍ ውስጥ ትንቢቶችን አነበቡልኝ። ለምሳሌም በዳንኤል ትንቢቶች ውስጥ ተጠቅሶ የነበረው ትንሹ ቀንድ ይህ ጳጳስ ነው ብለው ደመደሙ። ክፍል ሁለት፣ ሁሉን ስለ መውደድ። እስካሁን በተወያየንበት ሁሉ ብዙ ጥያቄ አለኝ ካልኩ በኋላ የራሳቸውን ትክክለኛነት ለማሳወቅ ብቻ ስትሉ ትንቢታዊ ጽሑፎቻችሁን ማንበብ ከጀመራችሁበት ጊዜ አንስቶ እግዚአብሔር ፍላጎት የሚጻረር አንድ ነገር በልቤ ውስጥ ፈጥራችሁብኛል። ካቶሊኮችን እንድጠላ በውስጥ የጥላቻ ስሜት እንዲፈጠር አድርጋችኋል። የእርስ በርስ ጥላቻ እንዲኖር የሚያበረታቱ ቃላት መጽሐፍ ቅዱስ ውስጥ ብፈልግ የትም ቦታ አይገኝም። ዓላማዬ የትኛውንም ቤተ ክርስቲያን ሃይማኖት ደግፌ ለመቆም ለመሟገት ሳይሆን ወንጌልን የመስበክ ዘዴያችሁን በእኔ ላይ ምን ዓይነት ተጽዕኖ እንዳደረገብኝ ለማብራራት ፈልጌ ነው። እስከ አሁን ስትናገሩ ከሰማሁት የተገነዘብኩት ነገር ቢኖር ሕሊናችሁ አሁን እኔም ከእናንተ በወረስኩት ጥላቻ የተሞላ መሆኑ ነው። ኢየሱስ ጠላቶቻችንን እንኳን እንድንወድ ነግሮናል። ሐዋርያው ጳውሎስ የእግዚአብሔርን ቃል ለማሰራጨት ወይም ለመሳብ ፕሮፖጋንዳ አልተጠቀመም። ነገር ግን እንደ ሌሎቹ ሐዋርያት የተናገረው እውነቱን ብቻ ነው። ኢየሱስ ከጻፎችና ከፈሪሳውያን ጋር በቤተ መቅደሳቸው ውስጥ ገብቶ ተነጋግሯል። በዚህ ጊዜ ፊታቸው ይለዋወጥ ነበር። በመቀጠልም እንደ ተረዳሁት አንድ ሰው ወደ እግዚአብሔር ለመሳብ ሌሎች ክርስቲያኖችን መውቀስ የግድ የሚያስፈልግ ይመስላችኋል። ለማስረጃም ያህል ለእኔ ለራሴ ስለ እግዚአብሔር አልሰብካችሁልኝም፣ ነገር ግን የሰብካችሁልኝ ካቶሊኮች ምን ያህል መጥፎና ኀጢአተኞች እንደሆኑ ነበር። ወደ ገሃነመ እሳት እንደሚሄዱም አረጋግጣችሁልኛል። ወደዚህ ቤተ ክርስቲያን ስመጣ የእግዚአብሔርን መንግሥት መልእክት ከእናንተ አፍሰም አለሁ ብዬ ተስፋ አድርጌ ነበር። አሁን ግን በፕሮፓጋንዳ ወይም ወሬ እስክትጠቀሙ ድረስ የሚከነክናችሁ የእግዚአብሔርን ቃል ከማሰራጨት ይልቅ የራሳችሁን ትክክለኛነት መግለጽ መሆኑን ተገነዘብኩ። ይህንንም ባልኩ ጊዜ ተቃውሞ ቢያቀርቡም ተቃውሟቸውን ችላ ብዬ እንዲስል ቀጠልኩ። ከቤተ ክርስቲያን እስከ መጣን ድረስ ሁላችንም ክርስቲያኖችንን። ምክንያቱም ጥያቄው ከየትኛው ቤተ ክርስቲያን ነን የሚለው አይደለም። የእግዚአብሔር መንፈስ ዓላማ ክርስቲያኖችን መከፋፈል ሳይሆን አንድ ማድረግ ነው። በጸሎተ ሐሙስ ወይም በመጨረሻው ራት ኢየሱስ አንድ እንድንሆን ዘንድ ጸልዩአል። የዚያ መጽሐፍ ደራሲ የዳንኤልን ትንቢቶች ይህ ደራሲ ባቀረቡ አይነት እንዲገልጸው ያደረገው የነበረው መንፈስ ቅዱስ ነው ብያ አላምንም። ነገር ግን የደራሲውን አስተሳሰብ ብቻ የሚያሳይ ድንቅ የፈጠረ መጽሐፍ ነው። በበኩሌ እነዚያን ትንቢቶች ለመግለጽ ደራሲው በተጠቀመባቸው ግትር አቀራረቦች አልደነቅም። እነሱንም የእግዚአብሔር መንፈስ ሥራዎች ናቸው ብሎ ማንም ሊደመድም አይችልም። ታስታውሱ እንደሆን በጀሆቫ ምስክርነትም ተመሳሳይ አቀራረቦች ተደርገው ነበር። በዚህም መሠረት በዮሐንስ ራእይ ውስጥ የሚገኘውን ትንቢት ትርጉም እግዚአብሔር እንደገለጠው ጠንከር ያለ እምነት እንደነበረና በ1970 ጌታ ኢየሱስ እንደሚመጣና የዓለም መጨረሻ እንደሚሆን ተገልጾ ጥብቅ የሆነ ማስጠንቀቂያ ይሰጠን ነበር። እነዚህም ሰዎች ይህንን ትንቢት ሲያብራሩ በመንፈስ ቅዱስ ተገፋፍተው እንደሆነ ያምኑ ነበር። የዚህ አይነቱን ራእይ ለማየት እንደ ተቀደሱ ራሳቸውን ይቆጥሩ ነበር። ሆኖም ግን ያ በእነርሱ የተገለጠውን ትንቢት እነሆ ገና ከብዙ ዓመታት በኋላ ገና እየጠበቅን እንገኛለን። ስለዚህ እናንተ ከመጽሐፈ ዳንኤል የሰጣችሁት መደምደሚያ የዚህኑ ያህል መሠረተ ቢስ ነው ብዬ አስባለሁ። ይህንንም ካልኩኝ በኋላ እነኝህን የቤተ ክርስቲያን መሪዎች ስለ ካቶሊካውያን እምነት ያላቸውን አስተያየት ልጠይቃቸው ፈለግኩ። ምንም እንኳን ካቶሊክ ባልሆን፣ በብዙ ነጥቦች ላይ ትክክለኛውን አቅጣጫ ላሳያቸው ይገባል የሚል ስሜት ተሰማኝ። በዚህም የተነሳ ቤተ ክርስቲያን በኢየሱስ እንደተመሰረተችና ከጵሮቅሊጦስ በኋላ መስፋፋት እንደጀመረች እናውቃለን። በእንግሊዝ ዮሐንስ ዋይከሊፍና በጀርመን ማርዝ ዮሐንስ ዋይከሊፍ በጀርመኑም ማርቲን ሉተር ተቃውሞ ወይም ሪፎርሜሽን እስኪጀምሩ ድረስ ብቸኛዋ የክርስቶስ ቤተ ክርስቲያን ለመለየት የየራሱ ምክንያት ነበረው። እያንዳንዱ ቤተ ክርስቲያን በመንፈስ ቅዱስ እንደሚመራ መግለጽ የጀመረውም ከዚያ በኋላ ነው። ለመሆኑ ምን ያህል መንፈስ ቅዱሶች ይኖሩ ይሆን? ሁላችን በአንድ መንፈስ የምንመራ ከሆነ ሁላችንም በአንድነት መኖር አለብን። የእናንተ አባባል ግን በዚህ አይነት እንድንኖር የሚረዳን አይመስለኝም አልኩኝ። ክፍል ሦስት ስለ ጣዖት ወይም ምስል አምልኮ። በመቀጠልም በመጀመሪያ ደረጃ ካቶሊኮች የጣዖት አምልኮን አይቀበሉም አልኳቸው። በዚህም ወቅት ሁሉም ተቃወሙኝ። ነገር ግን ከመጽሐፍ ቅዱስ በሮሜ ምዕራፍ 14 ከቁጥር 13 የተጠቀሰውን ምንባብ አዘጋጅቼ ነበርና እንግዲህ ከዛሬ ጀምሮ እርስ በርሳችን እንፈራረድ የሚለውን ጥቅስ አነበብኩላቸው። በመቀጠልም አንድ ካቶሊክ በመስቀሉ ፊት ሲንበረከክ ሐሳቡ ያለው በተሰቀለው በሕያው ኢየሱስ ላይ ነው። የሚጸለየውም ከሞት ወደ ተነሳው ጌታ እንጂ ከፊት ለፊት ለሚታየው ምስል አይደለም። መስቀሉ ልቡ በእውነተኛ ሐዘን እንዲሞላ የተሰቀለውን ኢየሱስ ሥቃይ ያስታውሰዋል። ለጣዖቶች ለሚሰዋው ምግብ ሲናገር ቅዱስ ጳውሎስ ምግቡ ርኩስ የሚሆነው ርኩስ እንደሆነ ለሚያምኑ ነው ይላል፣ ሮሜ ምዕራፍ 14። በዚሁ አይነትም አንድ ካቶሊክ ለጣዖት ይሰግዳል የሚባለው መስቀሉን እንደ ጣዖት ሲመለከተው ብቻ ነው። ስለዚህ የማያምነውን ነገር ያምናል ብላችሁ አትከራከሩ። ምክንያቱም በሐዋርያት ጸሎተ ሃይማኖት እንደሚገልጸው የሚጸልየው ከሞት ወደ ተነሳው ጌታ እንደሆነ ያምናል። ስለዚህ ለስርዓቱና ለልማዶች እናንተ በምትሰጡት የተሳሳተ ገለጻ ተወቃሽ የሚሆንበት ምክንያት ምንድን ነው? በማለት ተናገርኩኝ። ክፍል አራት ስለ ሰንበት። የሰንበትን ጥያቄ በተመለከተ ተጨማሪ ፕሮፓጋንዳ ይሰማል። ይህንንም የምልበት ምክንያት ካቶሊኮች ምን እንደሚያምኑ ስለማውቅና ሌሎች ሰዎች ስለ እነሱ ከሚሰጡት የተሳሳተ አስተያየት ይልቅ ከእነርሱ ከራሳቸው ለማግኘት ስለምፈልግ ነው። እሁድን ዕለት እንደ ሰንበት ማክበር የተጀመረው የጌታን ትንሣኤ ለማክበር በሐዋርያት እንጂ ከፀሐይ አምልኮ ጋር ምንም ግንኙነት የለውም። ኢየሱስ ከሞት የተነሳው የሳምንቱ የመጀመሪያ ቀን በሆነው በእሁድ እለት ነው። ቅዱስ ዮሐንስ ራእዩን ያየበት ይህ እሁድ እለት ራእይ ምዕራፍ አንድ ከቁጥር 10 በኋላም የጌታ ቀን ተባለ። እንዲሁም በጵረቅሊጦስ ቀን መንፈስ ቅዱስ በደቀ መዛሙርቱ ላይ የወረደበት ቀንም ይህ እለት ነው። የምግቡ ምሳሌ ከዛሬ ጋርም ተያይዞ ሊጠቀስ ይችላል። ቅዳሜ መሆን አለበት ብሎ የሚያስብ ብዬ ስጀምር ሰንበት የሚለው ቃል ትርጉም ምን እንደሆነ ታውቃላችሁን? ብዬ ስጠይቃቸው ቅዳሜ ማለት ነው ብሎ መለሱልኝ። እኔም አይደለም ተሳስታችኋል፣ ብዬ መለስኩላቸው። በመቀጠልም ከአይሁድ ቋንቋ የተገኘና እረፍት የሚል ትርጉም እንዳለውም ገለጽኩላቸው። የእግዚአብሔር ሕግ የሚለው ከሳምንቱ ሰባት ቀናት አንዱ ለእረፍትና አምልኮ ይሁን ነው። ስለዚህ በተጠቀሰው ምክንያት አይሁድ ቅዳሜን ሲመርጡ፣ ሐዋርያት ደግሞ እሁድን መረጡ። ልነግራችሁ የምፈልገው እግዚአብሔር ያለው ሰንበት እንደ ቅዱስ ቀን ተለይቶ ይቀመጥ ነው እንጂ ቅዳሜ ይሁን እንዳላለ ነው። ስለዚህ ዋናው ነገር ያለው ሰንበት ማክበሩ ላይ ነው እንጂ የትኛው ዕለት በሚለው ላይ አይደለም። ይህንንም ብዬ እንዳብራራሁኝ ግን ሐዋርያት ሰንበትን ትተው እሁድን ማክበር የጀመሩት መቼ ነው? ሲሉ ጠየቁኝ። እኔም ሐዋርያት ሰንበትን አልተውም፣ ነገር ግን ዛሬ እኛ እንደምናከብረው ያከብሩት ነበር። ነገር ግን እንደማስበው ለመጠየቅ የፈለጋችሁት ሐዋርያት ከቅዳሜ ይልቅ ሰንበትን በእሁድ ማክበር የጀመሩት ከመቼ ወዲህ ነው የሚል ይመስለኛል ብዬ ጥያቄያቸውን ካስተካከልኩኝ በኋላ ታሪካዊ እውነታዎቹ የሚከተሉት ናቸው ስል ቀጠልኩኝ። ኢየሱስ ወደ መንግሥተ ሰማያት ካረገ በኋላ ለብዙ ዘመናት ሐዋርያትና የቀድሞ ክርስቲያኖች በአይሁድ ሕግ በመጽናት በምኩራባቸው ውስጥ መጸለይን ጀመሩ። እንዲሁም በጌታ ዕለት ወይም በሳምንቱ የመጀመሪያ ዕለት ማለትም በእሁድ እንጀራን ለመቁረስና የጌታን ትንሣኤ ለማክበር ይሰበሰቡ ነበር። የሐዋርያት ሥራ ምዕራፍ 20 ከቁጥር 7። ሆኖም ግን በየግላቸው ቤትና በእሁድ ዕለት ብቻ መሰብሰብ የጀመሩት እነዚህ ክርስቲያኖች ከምኵራቦች ውስጥ በአይሁድ ከተባረሩ በኋላ ነው። በዚህም ምክንያት ሰንበትን ያመለክቱ የነበሩ ነገሮች ሁሉ በእሁድ ዕለት ይደረጉ ጀመር። ቅዱስ ጳውሎስም በኢየሩሳሌም ለምትገኘው ቤተ ክርስቲያን የሚደረገው የገንዘብ መዋጮ በዚህ ዕለት እንዲሆን ይጠይቃል። አንደኛ ቆሮንቶስ ምዕራፍ 16 ከቁጥር 1 እስከ 3። በአራተኛው መቶ ክፍለ ዘመንም ወደ ክርስትና የተለወጠ የሮማው ንጉሥ ቆንስጣንጢን እሁድ የእረፍት ቀን እንዲሆን በሕግ በደነገገው መሠረት ሠላሳ ሦስተኛው ርዕሰ ሊቃነ ጳጳሳት ቅዱስ ስልቬስትር እሁድ እንደ ክርስቲያን ሰንበት ዕለት እንዲቆጠር አጽንተው ደነገጉት። እኚሁ ጳጳስ ይህንን ያደረጉት ከሐዋርያት ጊዜ ጀምሮ የነበረውን ልማድ በመገንዘብ ነው። ክፍል አምስት የመጽሐፍ ቅዱስ አገላለጽ። መጽሐፍ ቅዱስን የመግለጽን ወይም የማብራራትን መብት ካህናት ለራሳቸው ብቻ አድርገውታል በሚለው ነጥብ አኳያ እናንተንም ቤተ ክርስቲያን ላይ ተመሳሳይ ክስ ሊቀርብ ይችላል። ለምሳሌ ወደዚህች ቤተ ክርስቲያን የሚመጣ ማንኛውም ሰው የሰንበት ዕለት እሁድ እንደሆነ የመግለጽ ነጻነት የለውም፣ ነገር ግን ቅዳሜ እንደሆነ ብቻ መቀበል አለበት። ስጋ ክር መሳይ ነገር ወደ አፉ በኩል ያለበትን አሳና የመሳሰሉትን መብላት እንደ ኀጢአት የሚቆጠርበትን ዘሌዋውያን ምዕራፍ 11ን እንደ ሌላ ምሳሌ መጥቀስ ይቻላል። እዚህ ላይ ግለሰቡ ስለ ሮሜ ምዕራፍ 14 እና ስለ ማርቆስ ወንጌል ምዕራፍ 7 እንዲያነብ አይፈቀድለትም። ግለሰቡ እነዚህን መጻሕፍት አንብቦ ቤተ ክርስቲያን ውስጥ ስለ እነርሱ ቢጠይቅ እንኳን እውነተኛው መታዘዣ የተወሰኑ ምግብ ዓይነቶች አለመብላት ብቻ እንደሆነ ይገለጽለታል። ይህም መጽሐፍ ቅዱስን ከአንድ ሰው ተቀብሎ ለዚህ ሰው መጽሐፍ ቅዱስ የሚለው እንዲህ ነው ብሎ እንደ መናገር ይቆጠራል። ይህም የቤተ ክርስቲያን መስራቾች ወይም የዚህን አይነት ህግ አውጪዎች ከሌሎች የቤተ ክርስቲያኗ አባላት ይልቅ መጽሐፍ ቅዱስን በተሻለ ሁኔታ መግለጽ ይችላሉ ብሎ ለሰዎች እንደ መናገር ይቆጠራል። በእነዚህ ሁሉ ቤተ ክርስቲያን ውስጥ ነጻነት የለም። አንድ ክርስቲያን ማመን ያለበት ራሱ የሚገኝበት ቤተ ክርስቲያን በምታስተምረውና መጽሐፍ ቅዱስን በምትገልጽበት ዘዴዋ ነው። ይህ ከሆነ ደግሞ አንዷ ቤተ ክርስቲያን ብቻ ብቻዋን እውነተኛ ቤተ ክርስቲያን እኔ ብቻ ነኝ ማለት እንዴት ትችላለች? ፈሪሳውያንና ጻፎች ለብሉይ ኪዳን ህግጋት በጥብቅ የሚታዘዙ ነበሩ። ኢየሱስን የተቃወሙትም ለዚህ ነው። ራሳቸውን ትክክለኛ ለማድረግም በብዙ አይነት ወንጀሎች እርሱን ከሰሱት። ስለዚህ እውነትን ከመስበክ ይልቅ የራሳችሁን ትክክለኛነት ለመግለጽ ብቻ የምትሞክሩ ከሆነ ትክክለኛ ባልሆነው ቤተክርስቲያን ውስጥ ናቸው ብላችሁ በምታስቧቸው ሰዎች ላይ የተሳሳቱ ክሶችን ሁሉ ስትሰነዝሩ ትኖራላችሁ። በዚህ አይነትም ሰላምን በማሰራጨት ፈንታ ጥላቻን ታሰራጫላችሁ። ክፍል ስድስት ለካቶሊክ ሃይማኖት ስለመቆሜ። በኋላም ወደ ቤቴ በመሄድ ላይ ሳለሁ ለካቶሊክ ሃይማኖት መቆሜ ይሆን ብዬ ራሴን ጠየቁ። ነገር ግን ስለ አጠቃላዩ ሁኔታ የራሴን አስተያየት በመስጠቴ እንደሆነ አመንኩኝ። ከዛ የሞቀ ክርክር በኋላ የትኛውም ቤተ ክርስቲያን ብቸኛው ትክክለኛ ቤተ ክርስቲያን ነኝ የማለት መብት እንደሌለው አምኜ ስለነበር በውስጥ የነበረው ባዶነት የተሞላ መስሎት አየኝ። እንዲያውም የካቶሊክ ቤተክርስቲያንን ቅዳሴ ለመጀመሪያ ጊዜ ያዳመጥኩለት እንደሰማሁት እግዚአብሔር ለማንም እንደማያዳላና እርሱን የሚያስደስት ነገር የሚያደርጉ ሁሉ እንደ ልጆቹ እንደሚቆጠሩ ተረዳሁኝ። ለመኝታ ወደ አልጋይ ከመሄዴ በፊትም ተንበርክኬ ጌታ ሆይ ቃልህን በተመለከተ ዛሬ እንዳደረግኩት ከዚህ በፊት ተናገሬ አላውቅም! የየትኛው ቤተክርስቲያን አባል መሆን እንዳለብኝ እያሰብኩም ገና እየተጨነቅኩ ነው። ገና እውነቱን የምሻ ነፍስ ነኝና እግዚአብሔር ሆይ እርዳኝ ብዬ ጸለይኩኝ። በጥቂት ደቂቃዎች ውስጥም እንቅልፍ ፍጥኖ ወሰደኝ። ከዚያም በኋላ ወደ ጄኔቫ ቤተክርስቲያን ሄድኩኝ ሰባኪውም እዚህም በምድር ብቸኛዋ የእግዚአብሔር ድምጽ ወይም ቃል የሚሰማው በዚህች ቤተ ክርስቲያን እንደሆነ ሲሰብክ ሰማሁት። ከዚያ በኋላ ከአንድ ቤተ ክርስቲያን ወደ ሌላው ቤተ ክርስቲያን መንከራተቱን ለማቆም ወሰንኩኝ። መንከራተቱም ታከተኝ። ያም ሆኖ ግን ሁለት አበይት የክርስቲያን ቤተ ክርስቲያን ክፍሎች የሆኑትን የካቶሊክንና የፕሮቴስታንትን ቤተ ክርስቲያናት አመለካከቶች ስለሰማውና ከዚያም ጊዜ ጀምሮ ካገኘሁት ልምድ በመነሳት ከሁለቱ አንዳቸውን መምረጥ በምችልበት ሁኔታ ላይ ነበርኩኝ።